ማንኛውም ወንድ የብልት ሳይዙ ለሱ በቂ ያ ብልት ረጅም ከሆነ ወይም ወፍራም ከሆነ ፐርፎርማንስ በዛ ነው፣ መጠን ይጨምራል ነው። ሳይዝ ማተር አያድር። ብዙ አይነት የሴክሹአል ዲስፋንክሽኖች አሉ። ዩዥዋሊ የብልት አለመቆም ችግር ግራጁዋሊ ነው የሚመጣ። ሴክሽዋሊ መጀመሪያ መታየት ይጀምራል። ከዛ ሞርኒንግ ኢሬክሽንስ ሉዝ ማድረግ ይጀምራል። ቶሎ መጨረስ ማለት አንድ ወንድ በግንኙነት ጊዜ አንድ ደቂቃ ሳይሞላው የዘር ፈሳሽ ሲያፈስ ነው። መብራት ሲበራ ሲጠፋ ራሱ ልዩነት አለው። ያለኝ ክላይንት አለኝ ባይጤ ው የገረመኝ ማለት ከሚስቱ ቀድሞ ስለሚጨርስ ሚስቱ ስለምትቆይበት እሱ ቶሎ መጨረስ ያለው ይመስለዋል። ሶስተኛው ዘግይቶ መጨረስ ነው። ኖርማሊ ዘግይቶ መጨረስ ዴፊኔሽን የለውም። እንቅርት ሆርሞን በጣም ዴፊሸንት ሲሆኑ እንደዚያ አይነት ነገር ሀፕን ያደርጋል። ለሁሉም ሴክሹዋል ሄልዝ ፕሮብለሞች ማለት ነው ሆርሞናል ኤክስፕላኔሽን ይኖራል። ሁለተኛ ግንኙነት መድገም የሚያቀተው አይነት ወንዶች አሉ። ዳር ዝ ናት ዩዥያሊ ፕሮብለም ነው ተብሎ የሚመጡበት ነገር አይደለም። ስለዚህ ብዙ ጊዜ ለሁለተኛ ግንኙነት ፍላጎት ማነስ ለብቻው ራሱን የቻለ አይነት ሴክሹዋል ሄልዝ ሆኖ አይደለም ሰላም ክቡራትና ክቡራን የጊዜ ተከታታዎች እንደምናላችሁልኝ እኔ ሰላም ነኝ። በያላችሁበት ቦታ ሰላማችሁ ብዝት ብዝዝት ይበልልኝ። ዛሬ ደግሞ በአዲስ ርዕስ መጥቻለሁ ማለት ነው። የወሲብ ችግር ሴክሹዋል ዲስፋንክሽን ምን ይመስላል በሚል ቆይታ ከዶክተር ማኪ ጋር የነበረ ቃለ ምልልስ ነበር። እሱን ሪያክት እያደረግ እንቆያለን ማለት ነው። እንግዲህ ሴክሹዋል ዲስፋንክሽን በሕይወታችን ላይ ምን አይነት ችግር ያመጣብናል? ሴክሹዋል ዲስፋንክሽን እንዴት ነው የሚመጣው? ሴክሹዋል ዲስፋንክሽን በስንት ይከፈላል በሚል ርዕሰ ጉዳይ ላይ እንደዚሁ ደግሞ ሕክምናው ምን ይመስላል በሚል ርዕሰ ጉዳይ ላይ በደንብ ሰፋ ያለ ውይይት አለ ማለት ነው። ሴክሹዋል ዲስፋንክሽን ወይም የወሲብ ችግር በአምስት እንከፍላቸው እንችላለን። ራፍሊ ነካነካስ አደርግላቸው ማለት ነው። የመጀመሪያው የወሲብ ፍላጎት መቀነስ ነው፣ በወንድም ላይ በሴትም ላይ የወሲብ ፍላጎት መቀነስ። ሁለተኛው የመቆም ችግር ነው ማለት ነው፣ ይሄ ኢሬክታይል ዲስፋንክሽን ማለት ነው። ሶስተኛው ደግሞ ቶሎ የመጨረስ ወይም ደግሞ ዘግቶ የመጨረስ ችግር እሱ እሱ ነገር አለ። እንደዚሁም ደግሞ በወሲብ ጊዜ ህመም መሰማት በተለይ ደግሞ በሴቶች ላይ ማለት ነው። በሴቶች ላይ ሰክሹዋል ኢንተርኮስ ሲያደርጉ የህመም ስሜት መሰማት። አምስተኛው ደግሞ በሴትና በወንዱ በሁለቱ ጥንዶች መካከል አለመግባባት፣ አለመጣጣም መኖር። ይሄ ሰክሹዋል ዲስፋንክሽን ነው ማለት ነው ወይም ደግሞ የወሲብ ችግር ነው ማለት ነው። ህክምናው ምን ይመስላል ወይም ደግሞ በምን አይነት ነገር ይመጣል የሚለው ነገር ዶክተር ማኪ ጋር ውይይት አለ። ይህን ውይይት እስከ መጨረሻው ድረስ እንከታተል። ቤተሰብ ለፔጁ አዲስ ከሆናችሁ ላይክ ኤንድ ሰብስክራይብ ማድረጋችሁን እንዳትረሱ። ማንኛውም ወንድ የብልት ሳይዙ ለሱ በቂ ያድል ብልት ረጅም ከሆነ ወይም ወፍራም ከሆነ ፐርፎርማንስ በዛ ነው መጠን ይጨምራል ነው ሳይዝ ማተር አያድር ብዙ አይነት የሴክሹዋል ዲስፋንክሽኖች አሉ። ጀነራሊ ቶሎ መጨረስ ይኖራል፣ የብልት አለመቆም ችግር ይኖራል፣ ለግንኙነት ያለ ፍላጎት ማነስ ሊኖራል። አራተኛ ደግሞ ዘግይቶ መጨረስ የምንለው ነገር አለ። አምስተኛ ደግሞ ከአንድ ግንኙነት ካደረጉ በኋላ ሁለተኛ ግንኙነት የመድገም ፖስቢሊቲ ሲያጡ ያለ አይነት ችግር አለ። ሶ ጀነራሊ በአምስት ነው የምንከፍላቸው፣ ግን አምስቶቹ አንዱ ከአንዱ ጋር አብሮ ሊመጣ ይችላል። አንድ ሰው ሁለቱ ፕሮብለሞች አንድ ላይ ሊኖርበት ይችላል። ቶሎ መጨረስ ከብልት አለመቆም ችግር ጋር ሊመጣ ይችላል። የብልት አለመቆም ችግር ከዘግይቶ መጨረስ ጋር ሊመጣ ይችላል። ቶሎ መጨረስና ለሁለተኛ ግንኙነት ዝግጁነት ማጣት አንድ ላይ ሊመጣ ይችላል። አንዱን ችግር ያለባቸው ብዙ ጊዜ አይዞሌትድ ብሎ አንዱን ችግር ብቻ ይዘው አይመጡ፣ እንትን ነው የሚሆነው መልቲፕሉን አንድ ላይ ነው ይዘው የሚመጡት። እስኪ ከአንዱን ጀምር። ምን ማለት ነው? ለምሳሌ የመጀመሪያ ያልሽኝ የብልት አለመቆም ችግር። የብልት አለመቆም ችግር ከሚለውን እነሳና እስኪ፣ የብልት አለመቆም ችግር ማለት አንድ ወንድ ግንኙነት ማድረግ ሲፈልግ ወይም ስቲሙሌሽን ሲኖር የምንለው ወይም ደግሞ ሞርኒንግ ላይ ኖርማል ኢሬክሽን ሳላቸው ወንዶች እሱ ነገር አብሰንት ሲሆን ነው። ከሁለቱም ስቴጆቹን እንትን እናደርጋለን። ዩዥዋሊ የብልት አለመቆም ችግር ግራጁዋሊ ነው የሚመጣው ሴክሽዋሊ መጀመሪያ መታየት ይጀምራል። ከዛ ሞርኒንግ ኤሬክሽንስ ሉዝ ማድረግ ይጀምራሉ። ምልክቶች ብለው ስቴጅ ባይ ስቴጅ ነው የሚመጡት ሲመጣ ማለት ነው። እና ኢሬክታይል ዲስፋንክሽን ብዙ ጊዜ ሀፕን የሚያደርገው ሆርሞናል ኢምባላንሶች አሉ። ቴስቶስትሮን ሆርሞን ዝቅተኛ ሲሆን ቢሪንግ ዘ ፈርስት ዋን ማለት ነው የመጀመሪያ ሆኖ ከዛ ስኳርና ኮሌስትሮል ያለባቸው ወንዶች የመጀመሪያ ምልክቱ ነው ብዙ ጊዜ ወንዶች ላይ ነው ስኳርና ኮሌስትሮል አርሊ ፒክ የምናደርገው። ሴቶች ላይ ይቆያል፣ ቢካዝ ለሴቶች ስኳርና ኮሌስትሮል ኖርማሊ ሲምተም የለውም፣ ኤክሰሲቭ የሆነ ስኳር ካልሆነ በስተቀር ና ሴቶች ላይ ብዙ ጊዜ ፒክ አይደረገም፣ ሲቪር ስቴጅ ካልደረሰ በስተቀር። ወንዶች ግን ኢሬክታይል ዲስፋንክሽን የመጀመሪያ ምልክታቸው ነው፣ ኮሌስትሮላቸው ከፍ እንዳለ ስኳራቸው ከፍ እንዳለ እና በኢሬክታይል ዲስፋንክሽን ሰላሳ አምስት ዓመት አርባ አርባ አምስት ዓመት የሆኑ ወንዶች ሲመጡ ወደ እኔ ብዙ ጊዜ ደግሞ ኢሬክታይል ዲስፋንክሽን ሳይኮሎጂካል ካልሆነ በስተቀር እና ሌላ አይነት ሴክሹዋል ፕሮብለምስ ካልሆነ በስተቀር ብዙ ጊዜ ሀምሳ ዓመትና ከዛ በላይ የሆኑ ሰዎችን ነው የሚያጋጥመው ኢሬክታይል ዲስፋንክሽን። አብዛኛውን ጊዜ ግን ይሄ ሴክሹዋል ዲስፋንክሽን ወይም ደግሞ የወሲብ ችግር የሚከሰተው ምንድን ነው? ከሆርሞን ጋር ተያይዞ ከሆርሞን ጋር ተያይዞ የሚመጣ ችግር ነው። ለምሳሌ ሲጠጡ ወይም ደግሞ ሲወፍሩ ወይም ደግሞ እድሜያቸው እየጨመረ ሲመጣ የሆነ ሆርሞን የመቀነስ ወይም ደግሞ የሆነ ሆርሞን የመጨመር ያሳያል ማለት ነው። ከሆርሞን ጋር ተያይዞ የሚመጣ ችግር ነው። ስለዚህ ሆርሞንን ማስተካከል ነው አብዛኛው ጊዜ ትሪትመንት የሚሰጠው ማለት ነው። ወደ ሁለተኛው እንሂድና ደግሞ ሁለተኛው ቶሎ መጨረስ ነው የሚባለው። ቶሎ መጨረስ ማለት አንድ ወንድ በግንኙነት ጊዜ አንድ ደቂቃ ሳይሞላው የዘር ፈሳሽ ሲያፈስ ነው። ብዙ ጊዜ ግንኙነቱ ከተፈጠረ ግንኙነቱ ከተፈጠረ በኋላ እና አንድ ደቂቃ ሳይሞላው የሚመለስበት ጊዜ አለ። ሰው አራት አይነት አሉ፣ እንትን ስናደርገው ማለት ነው። አንደኛው አኳየርድ የምንለው ነው። አኳየርድ ማለት ምንድን ነው? የሆነ ወንድ አትሰም ኤጅ ላይ ገና ነበር ኢጃኩሌት የሚያደርግበት ታይም በጣም ረጅም ነበር፣ ሰላም ነበረ። ከዛ ቀስ ብሎ ግራጁዋሊ ደቂቃው እየቀነሰ እየቀነሰ ከአንድ ደቂቃ በታች ሲመጣ፣ ሶ ዚስ ሀፕንስ። ብዙ ጊዜ ከእድሜ ጋር የሚመጡ ሆርሞናል ኢምባላንሶች ሊኖሩ ይችላሉ። ሞሜንተሪ የሆነ ስትረስ ሊሆን ይችላል። የሆነ ጊዜ ላይ በጣም ስትረስፉል የሆነ ሲትዌሽንን ያስታውሳሉ ብዙ ክላይንቶቼ ቶሎ። አንዳንድ ጊዜ ደግሞ ላይክ ኖርማሊ ሳይኮሎጂካሊ ደግሞ አንዳንድ ሰዎች ለግንኙነት ያላቸው ነገር እየቀነሰ በሚመጣበት ጊዜ ቶሎ መጨረስ ሊፈጠርባቸው ይችላል። ዋይ ውዳይ ባደር ግንኙነት የሚባል ነገር ሲመጣ ማለት ነው። ሁለተኛው ላይፍ ሎንግ የምንለው ነው። ላይፍ ሎንግ የምንለው ነገር ከመጀመሪያ ግንኙነቱ አንስቶ አንዱ ወንድ የቶሎ መጨረስ ችግር ሲኖረው ወደ ክሊኒክ ሲመጣ እኛ ጋር ሲታይ ሂዳዝናት ሪሜምበር መቼ እንደጀመረ እንትን አያቅም። ሲቀጥል ደግሞ ቶሎ ያልጨረሰበት ግንኙነት ፒክ የምታደርገው የምታስታውሰው አለ ወይ ብትለው ላያስታውስ ይችላል። ኤቭሪ ታይም እንትን ያደርጋል። ብዙ ጊዜ ይሄ ነገር ከምንም ነገር በላይ የሚያስፈራ ኮዝ ነው ያለው ቻይልድሁድ ማስተሬሽን ቢይንግ ዘ ፈርስት ዋን ማለት ነው። ሶ ኤኒ ታይፕ ኦፍ ሴክሿል አሶልት መደፈር ነገር ወይም በሆነ ነገር ማለስቲንግ ወይም ሴክሿል አሶልት ከደረሰበት ያንን ነገር እንዴት ነው ጭንቅላት ለአቅመ አዳም ካልደረሰ ሴክስን ኮንትሮል የሚያደርገው ፓርት ኦፍ አር ብሬን የተሰጠውን ነገር ነው የሚቀበለው። አት ዛት ፖይንት ማኔጅ ማድረግ አይችልም፣ ናቪጌት ማድረግ አይችልም። ስለዚህ ቻይልድሁድ ማስተሬሽን የሆነ ነገር ያስተምረዋል ጭንቅላት ማለት ነው። ሶ ወላጅ መጣ አልመጣ፣ በሩ ተከፈተኝ አልተከፈተብኝ፣ ተያያዝኩኝ አልተያያዝኩኝ በሚልበት ስቴጅ ውስጥ ቶሎ ነው ለመጨረስ ኮንዲሽን ይደረጋል፣ ብሬ ነው ሶ ታት ኮፒ ያደርገውና ትሩ አውት ላይፍ ግንኙነት ላይ ይዞ ተሄዳል ማለት ነው። ቻይልድሁድ ማስተርቤሽን ላይፍ ሎንግ ፕሪማቸር ኢጃኩሌሽን ላላቸው ሰዎች መጀመሪያ ኮዝ ነው። ሁለተኛ ጄኔቲክ ነው፣ ሄሬዲተሪ ወይ አባት ወይ አያት ላይ ችግሩ ነበር። ሶ ተወራርሶ የመጣ ነገር ነው ነው። ሶስተኛው ደግሞ ናቹራሊ ነው። ናቹራሊ ሜታቦሊዝሙ ሀይ ነው፣ ሆርሞኑ ኦቨር ፕሮዲስድ ነው ኦር ከነርቮ የሚለቀቁት ፈሳሾች ሀይ ናቸው ማለት ነው። ሶ ናቹራል ሪጋርድለስ ግን ትሪትመንት አለ ዞሮ ዞሮ ማለት ነው። ሶስተኛ ቫሪያብል የሚባል ነው። ሶ ቫሪያብል የሚባለው ፕሪማቸር ኢጃኩሌሽን ሲቹዌሽኖች ላይ ዲፐንድ ያደርጋል። ሴቷ ስትለያይ ይለያያል። ስትረስድ ነው ወይ አይደለም ወይ የሚባለው ነገር ይለያያል። መብራት ሲበራ ሲጠፋ ራሱ ልዩነት አለው። ያለኝ ክላይንት አለኝ ባይ ዘ ው የገረመ ይዋልት ነው። እና ሲቹዌሽኖች ላይ ዲፔንድ ያደርጋል። አት ዋት ፖይንት ኢንደር ሪሌሽንሽፕ ባር ዘር ለሴክስ ያለው አመለካከት ምን አይነት ነው? ከበፊት የነበረው ኤክስፒሪንስ ምን አይነት ነው? ልጅቷ ምን አይነት ናት? ምን አይነት ሪሌሽንሽፕ ነው ያላቸው? በዛ ጊዜ ስራ ላይ፣ ቤተሰብ ላይ ያለው ስትረስ ምን አይነት ነው? እነዛ ነገሮች በሙሉ ማተር ያደርጋሉ። ሪላክስድ ሲሆን አይኖርበትም ቶሎ መጨረስ እንደዚህ አይነት ነገሮች ሲመጡ ደግሞ ቶሎ መጨረስ ይኖራቸዋል። ብዙ ጊዜ ግን ይህ ከቤተሰብ የወረስ ነው ወይም ደግሞ ከካልቸር ጋር አብረ የመጣ ነገር ነው የሚባለው ነገር፣ አሁን ሴክሹዋል ዲስፋንክሽን ላይ ምንም አይነት ማተር የሚያደርገው ነገር የለም። ግን አብዛኛዎቹ ዶክተሮች እንደዛ አይላሉ። በቃ የሆነ አስቴዲ አደጋችን ነው ምናምን ነው ምናምን ይላሉ ማለት ነው። ይህ ከሴክሹዋል ዲስፋንክሽን ጋር ማተር የሚያደርገው ነገር የለም። አብዛኛውን ጊዜ የሆርሞን ችግር ነው፣ ከሆርሞን ጋር ተያይዞ የሚመጣ ችግር ነው በጣም ብዙ ጊዜ ማለት ነው እንጂ እንደዚህ ከልምድ ጋር ብለን ነው የምናያይዘው፣ ነው ምናምን ብለን ያን ያክል እንትን ባናደርገው አሪፍ ነው ማለት ነው። የሰውየው የሆነ የአኗኗሩ ላይፍ ስታይሉ ነው ሴክሱዋል ዲስፋንክሽን ሊያመጣበት የሚችለው አብዛኛው ጊዜ። አብዛኛው ጊዜ እንደዚህ ጥናትም ብዙ ጊዜ ዲፔንድ ባናደረግ አሪፍ ነው። ከሰውየው ጋር ከልምዱ ጋር ብሎ የሚመጣም ነገር ነው ብለን እንትን እናደርጋለን ማለት ነው። አልኮል ጠጥተው ሲጋራ ጭሰው ግንኙነት ሲያደርጉና ሳያደርጉ ልዩነት የሚያመጣላቸው ሰዎች ላሉ እንደዚህ አይነት ሲቹዌሽኖች ላይ ደግሞ ዲፔንድ የሚያደርግላቸው ሰዎች አሉ። እነሱ ደግሞ ቫሪያብል ይባላል። ሲቹዌሽን አለ ዲፔንድ ማለት ነው። ለምሳሌ አልኮል ጠጥቶ ወይም ሲጋራ ጭሶ ግንኙነቱን ሲያደርግ መቆየት ዘግየት ይልለታል። አሁን እሱ አልኮል ስለጠጣው ብሎ ለአእምሮ ስለነገረው ነው የሚዘገየ ወይስ ደግሞ ከአልኮሉ የተነሳ ነው? ከአልኮሉ የተነሳ ይዘገያል። ሁለተኛ ደግሞ የሚነግረውም ነገር አለ ሳይሆና እና አልኮል ዲፔንዳንት የሆኑ ክላይንቶች አሉኝ። ያንን ነገር ትሪት ለማድረግ ሲፈልጉ ጠጥተው ሲያደርጉ ግንኙነት ሲያደርጉ ሰላም ስለሚሆኑ፣ አልኮል ዲፐንዳንት የሆኑ ኤቭሪ ናይት አልኮል የሚጠጡ ሰዎችና ከዛ ሆርሞን የሚያዛቡ ሰዎች ደግሞ አሉ። ስለዚህ ኦን ደ ሎንግ ራን ይጎዳቸዋል ይጎዳቸ ግን ለጊዜው ችግራቸው ይፈታላቸው። አልኮሉ ሲኖር ሊያረግ የሚችለው ነገር ሴንስቲቪቲን ስለሚቀንሰው ነው አ ሴንስቲቪቲ የሚቀንሳል። ከዛ ነርቮችን ቀዝቀዝ ነው የሚያደርገው። ሶ ያን ያክል ኤክሳይትድ ስለማይሆኑ ነርቮች ፕሪማቸር ኤጃኩሌሽን አይኖርም። እንደዛ ነው የሚሰራው ያ ብዙ እንትኖች እንትን ይደርጋል። አራተኛው ሰብጀክቲቭ ነው። ሰብጀክቲቭ የሚባለው ምንድን ነው? ሳይንሱ ዲፋይን እንደሚያደርገው ፕሪማቸር ጃኩሌሽን የለውም። ሶስት ደቂቃ፣ አራት ደቂቃ፣ አምስት ደቂቃ የሚጨርስ ወንድ ሊሆን ይችላል። ግን ከጓደኞቹ ጋር ሲያወራ ሜቢ ሚስቱ የሆነ ነገር ስለተናገረች ምናምን ሰዓቱ እንስ ያለበት ይመስሏል። ኖርማሊ ሰው ጓደኛው አስር ደቂቃ ስለሚጨርስ ሜቢ ከሚስቱ ቀድሞ ስለሚጨርስ ሚስቱ ስለምትቆይበት እሱ ቶሎ መጨረስ ያለው ይመስለዋል። ወደ ሶስተኛው ዘግይቶ መጨረስ ነው። ኖርማሊ ዘግይቶ መጨረስ ዴፊኒሽን የለውም ሰዓት ያስቀመጡለት ነገር የለም። ግን ከ20 ደቂቃ የሚሉ አሉ አንዳንድ ሪሰርቸሮች 25 ደቂቃ ድረስ የሚቆያሉ አንዳንድ ሪሰርቸሮች ግን ጄኔራል ኮንሰንሰሱ አንድ ወንድ ለራሱ ዘግይቼ እየጨረስኩኝ ነው ብሎ የሚፈራው አይነት ካለ ፎር ሂም ከድሮ ከነበረው ኤክስፒሪያንሱ እየረዘመ ካለው ና አንዳንድ ሰዎች ደግሞ አኖርጋዝም የምንለው ሁላ ነገር አለ። የእርካታ ደረጃ የማይደርሱበት ጊዜ የሚደርሱበት ጊዜ አለ። ሶ ሚስትየው ትጨርሳለች፣ አምዳን ትላለች፣ እሱ ግን የእርካታ ስሜት ሳይደርስ በቃ ይቆማል ማለት ነው። ግንኙነቱ ሳይጨርስ ይቆማል። ስለዚህ ለሱ ትራብል ሰም ነው እሱ እርካታ ደረጃ አይደርስም። የሆነ ነገር ያነሳሳል ከዛ እርካታ ደረጃ አይደርስም። አኖርጋዝሚያ ደረጃ የሚደርስበት ጊዜያቶች አሉ። ዘግይቶ መጨረስ በጣም ሲረጽም፣ ሶ ዘግይቶ መጨረስን ትሪት ስናደርገው በደቂቃ አይደለም። ዊ ዊል ቶክ ቱ ክላይንት ክላይንቱን እናናግረው እና ከዛ ለሱ ያለውን ሳይኮሎጂካል ኢምፓክት ነው ፒክ ምናደርገው እናየው እና ከዛ በኋላ ኦኬ እንደዚህ አይነት ነገር እየፈጠረበት ነው እሱ አንኦርጋዝሚክ የሆነ ነው ትዳሩ ላይ የሆነ ነገር እየፈጠረ ነው ምናምን ሲባል ሆርሞኖችን መርምረን ትሪትመንት እናስጀምረዋለን ማለት ነው። ከሆርሞን ጋር ሚገናኘው ቴስቴስትሮን ሲያንስ እንደዚህ አይነት ነገር ይፈጠራል። ፕሮላክቲን የሚባል ሆርሞን ሲጨምር እንደዚህ አይነት ነገር ሀፕን ያደርጋል። የእንቅርት ሆርሞን በጣም ዴፊሸንት ሲሆኑ እንደዚህ አይነት ነገር ሀፕን ያደርጋል። ለሁሉም ሴክሽዋል ሄልዝ ፕሮብለሞች ማለት ነው ሆርሞናል ኤክስፕላኔሽን ይኖረዋል። ሶ እንደዚህ አይነት ነገሮችን ቼክ አድርገን ከዛ በኋላ እንትን ያደርጋል ከዛ በኋላ ደግሞ ሜታቦሊዝምን ሀይ የሚያደርግ እንደዚህ አይነት ሰፕሊመንቶችን እናስጀምራቸዋለን። ኤክሰርሳይዝ ላይፍ ስታይል ቼንጆችን ሞዲፋይ እናደርጋቸዋለን ማለት ነው። ኦኬ አራተኛ ደግሞ ለሁለተኛ ግንኙነት ማነስ ነው። የመጀመሪያ ግንኙነት እርካታ ደረጃ ከደረሰ በኋላ ሁለተኛ ግንኙነት መድገም የሚያቅተው አይነት ወንዶች አሉ። ዳርዝ ናት ዩዥሊ ፕሮብለም ነው ተብሎ የሚመጡበት ነገር አይደለም። ስለዚህ ብዙ ጊዜ ለሁለተኛ ግንኙነት ፍላጎት ማነስ ለብቻው ራሱን የቻለ አይነት ሴክሿል ህልጽ ሆኖ አይደለም የሚመጣው እንትናለሁ ተቀጣ ያለው ወይ ቶሎ መጨረስ አለው ፈርስት ግንኙነት ላይ ወይም የብልት አለመቆም ችግር አለው። እዛ ሳይኮሎጂካሊ ሰፕረስ ስለሚያደርገው ነው ለሁለተኛ ግንኙነት እንትን የሚያደርገው። እንግዲህ ይህን ይመስላል ማለት ነው። እንግዲህ እስካሁን በነበረን ቆይታ ኖርማሊ የሴክሹዋል ዲስፋንክሽን በህይወታችን ላይ በጣም ትልቅ ተጽዕኖ ያሳድራል ማለት ነው። አንድ ሰው ሴክሹዋል ዲስፋንክሽን ካለበት የተስተካከለ ያማረ ህይወት ይኖራል። ለምሳሌ የወሲብ ፍላጎቱ መቀነስ ካለ ከትዳር አጋሩ ጋር ተጣጥሞ አሪፍ ላይፍ ሊኖር አይችልም ማለት ነው። እንደዚሁ ደግሞ የመቆም ችግር የመቆም ችግር ኤሌክትራል ዲስፋንክሽን ካለበት እንደዚሁ ከትዳር አጋሩ ጋር ከአሪፍ እየተስተካከለ እንደዚሁም ደግሞ ከሶሻል ማህበሩ ጋር ራሱ እየተስተካከለና ያማረ መስተጋብር ኑሮ አይኖርም ማለት ነው። ራሱን ሁልጊዜ በቃ እንደወቀሰ ሁልጊዜ ራሱን እንትን እንዳለ ነው የሚቀጥለው። የሴክሹዋል ዲስፋንክሽን ብዙ ጊዜም ሕክምናው እንደዚህ ጎላ ብሎ ስለማይታይ ሰው በድብቅ ነው ማየት ነው የሚፈልገው በድብቅ ነው መስማት ነው የሚፈልገው ማለት ነው። እና እንደዚህ እንደዚህ አይነት ነገር ሰፋ ያለ ትምህርት ቢሰጥበት እንደዚሁም ደግሞ ራሱን የቻለ እንደዚ የህክምና ተቋም ቢከፈትለት በጣም አሪፍ ነው ማለት ነው። ደስ ይላል። ቤተሰብ ላይክ ሰብስክራይብ አድርጎ ማለት ነው አዲስ ከሆናችሁ ለፒጅ